አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዚያ 22 በዚህች ዕለት ከግብፅ አውራጃ የሆነ የከበረ አባት አባ ይስሐቅ አረፈ። ይህም አባት ከልጅነቱ ጀምሮ እግዚአብሔርን የሚፈራ የቅድስና ሥራን የሚሰራ ልጅ ነበረ። የአባቱን በጎች በሚጠብቅበት ጊዜ ምሳውን ለእረኞች እየሰጠ እሱ እስከ ማታ ድረስ የሚጾም ታላቅ ልጅ ነበር። ታዲያ በኋላ አባ ኤልያስ ከሚባል አባት የምንኩስና ልብስን ለብሶ አባቱ ከሞተ በኋላ ያለውን ንብረት ለችግረኞች ለድሆች በመመጽወት ወደ በረሃ ወጥቶ ለብቻው በዓት ሰርቶ በተጋድሎ በጾም በጸሎት በመጽናት እግዚአብሔርን በመልካም አገልግሎት ካገለገለ በኋላ በዛሬው ዕለት በሰላም በሰናይ አረፈ። ዳግመኛም አስራ ዘጠነኛ የእስክንድርያ ሊቀ ጳጳስ የሆነ አባ እለእስክንድሮስ የእረፍቱ መታሰቢያ ነው። ይህም አባት በኒቅያ 318 ሊቃውንት በተሰበሰቡ ጊዜ የጉባኤው ሊቀ መንበር በመሆን ወልድ ፍጡር ያለውን አሪዎስን በመምከር በመገሰጽ አልመለስ ካለ በኋላ ለይቶ ያወገዘ አባት ነው። ሰላም ለሊቀ ጳጳሳት ዘለእስክንድሪያ ሀገር እለእስክንድር ወስክቡር ዘበኒቂያ ከወይኖ ሊቀማሂበር ማሄበር ጸርሃ ወአስማዓ በብሄለዝንቱ ዝንቱ ነገር ውጉዘ አርዮስ በሰማይ ወምድ። ሶስተኛ ደግሞ አባ ማርቆስ የእስክንድርያ ሊቀ ጳጳስ የረፍቱ መታሰቢያ ነው። ሚያዝያ ሀያ ሁለት የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ ጻድቋ እውነተክላ ሃይማኖት ወደ ኢየሩሳሌም በመሄድ ከኢየሩሳሌም ሊቀ ጳጳስ ከአባ ሚካኤልና ከተቀደሱ መካናት በረከትን አግኝተው የመጡበት ቀን። ሁለተኛ ቅዱስ እለእስክንድሮስ ሊቀ ጳጳስ አሪዮስን ያወገዘ። ሦስተኛ አባ ይስሐቅ ጻድቅ። አራተኛ አባ ማርቆስ ሐዲስ፣ አምስተኛ አባ ሚካኤል ዘኢየሩሳሌም፣ ስድስተኛ አባ ሚካኤል ዘእስክንድሪያ። የነኚ የሰማይታት በረከታቸው ወረዴታቸው የአምላካችን የቸሩ እግዚአብሔር ጥበቃና ምሕረት አይለየን። ወስብሀት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።